ይኸውልሽ አውሪ የምትይኝ ሰው ካለ እኮ መመለስ የምትፈልጊውን ነገር ከ ደውይ፣ እኔ አወራቸዋለሁ። ግን ደግሞ ያንን ደግሞ ማፈልጊ ከሆነ ቆርጠሽ ከሆነ ደግሞ ነገ የሚመጣውን ህይወትሽን በትክክል መመስረት አለብሽ። ገባሽ አለ እስኪ የነበረ እስኪ የነበረ እስኪ ብቻሽን እንዳትሆኝ ከሱ ጋር እንደትሆኝ አምጥፈሻል። በማንኛውም ሰዓት ከጎንሽ ነው። ሰላም፣ ሰላም ውድና የተከበራችሁ ቻናል ቤተሰቦች፣ እንዴ ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እያልኩ ዛሬም ከቺ ብዬላችሁ አለው ማለት ነው ቤተሰቦች። እንግዲህ ዛሬ ሲመጣ ሄሉሻን ይዤላችሁ መጥቻለሁ። እንግዲህ ዛሬ የፈጠረ የተፈጠረ ነገር በጣም ነው የሚደብረውና ለመናገር እውነት ለመናገር እንደዚህ ያደርጋሉ፣ ይሄ ነገር ውስጥ ይፈጠራል ብዬ አላስብም። የእውነት ለመናገር እንደዚህ ማድረጋቸው ግን በጣም ነው የምደብረው። በእርግጥ ሄሎ ሰው ያስፈልጋታል። ሰው ስላችሁ አብሮ የምትሰራ አብሮ እኮ ቤት ብትወጣበት ነገር ነው በቃ። ለድል እንደዚህ አነት ሰው ያስፈልጋታል። በእርግጥ ግን ደግሞ እውነት ለመናገር በጣም ነው ያስከፋችኝ፣ በጣም ነው ያዛዘነችኝ እና ብዙ ጊዜ በቴሌግራም አውራት አለውና ከቤት ውጭ አይለኝም። በጣም ደብሮኛል፣ በጣም አስጠልቶኛል ስትለኝ ነበር እና የእውነት በጣም የቀለደች ነው መሰለኝ እንጂ ስትቀልደው ነው እንደዚህ የምትለኝ ብዬም ነበረ ማስበው እንጂ እውነት ነው ብዬ አላስበም ነበረ። ግን ሶስም ደግማ ሄሉ እንደዚህ ከቤት እንኳን አትወጣም የትም ቦታ መውጣት ፍላጎት የላትም፣ ምናምን ብላ ሶፊስ ስትናገር ሰምቼ ማርያምን አንጀቴን ነው በላችን። ሄሉ በህይወታችን በሰው መደገፍ አንዳንድ ጊዜ አስፈላጊ አይደለም ብዬ አስባለሁ። ለምን መሰላችሁ? በሰው ስንደገፍ መቼ እንደሚጥለን አናቅም። ሰው ልጅ በእግዚአብሔር ብቻ አለ ድላ ይህ ሰው ከኔ እኔ በህይወቴ ውስጥ ሰው ባይኖርም እኔ መኖር እችላለሁ ሰው አስፈልገንም የምባለው ነገር በህይወታችሁ ውስጥ ብታስገቡ መልካም ነው ብዬ ነው ማስበው። የእውነቴ ነው ምላችሁ እና ይሄ ነገር ስነግራችሁ ሄሎ፣ አሁን ለምሳሌ ከናቲ ጋ እስከመጨረሻ ህወት መስረት አለው ከሱ ጋር ኖራለሁ፣ ከሀገር ሲወጣ ከሱ ጋር ወጣለሁ ብለ አስባ ነው እንጂ አንድ ቀን ከሱ ጋር እንደምትለየው አታውቀውም ነበር። ግን ስትለየው ነገሮች ተደራረቡበት ከአንዱ ስትል አንዱ ከአንዱ ስትል አንዱ ሁሉም ፈተና በፈተና እንደዚህ ፈተና ህይወት ደግሞ ፈተና በፈተና ስታደርግ ተስፋ መቁረጥ አለ በጣም በህይወት በጣም የሚያስጠና ነገሮች ይፈጠራሉ ምናምን እንደዚህ ነገሮች ከምን የተነሳ ነው በሰው በመደገፋችን ነው ሰው በሰው ልጅ መደገፍ እንደሌለብን ከይብሉ መማር ያለብን። ይህ እውነት ነው የምላችሁ። ሰው ያስፈልገናል ማለታችን ሶኬ እውነት ነው። ግን ለምንድን ነው ሰው በሰው ብንደገፍን ያ ሰው ጥሎን ከሄድን በራሳችን መቆም እንዳለብን በራሳችን መቆም እንዳለብን ነው የምሰማኝና በራሳችን መተማመን አለብን። በተለይ ሴትሮች በተለይ ሴቶች የእውነት ነው ብላችሁ በራሳችን መተማመን አለብን። ግዴታችን በራሳችን መተማመን አለብን። እና ይሄ ነው የምመክራችሁ ኔ በእውነት ስነግራችሁ ማለት ነው። እንግዲህ ዛሬ ደግሞ ያደረጉ ወይም ደግሞ የፈጠሩት ነገር በጣም ነው የደበረኝ። እኔ ለምንድን ነው የደበረች ካላችሁኝ ማለት ነው፣ ለምሳሌ ሄሉ ጥያቄ ተጠየቀች፣ ጥያቄውን መለሰች። አሁንም ደግመ፣ ጥያቄ ጠየቀች እሷ ማለት ነው። ጥያቄው ግን አልተመለሰላት። እሱስ ምንድን ነው? ለናቲ ጥያቄ ያቅርባ ነበር እሱ። ግን ያቺ ቀን አንድ ቀን ወጥቶ ጥያቄውን ጠየቃት ና በዛው ጠፋ። ግን ማድረግ የነበረበት ምንድን ነው? ማድረግ የነበረበት ምንድን ነው? ጥያቄውን እንደጠየቀ መልሱን መመለስ ነበረበት። መልስ ተመልሶለታል ለሱ። እሷም ደግሞ መልስ ለእሷም ደግሞ መልስ መመለስ ነበረበት ናቲ ማለት ነው። ነገር ግን እሱ የራሱን ጥያቄ ጠይቆ መልሶ ሲያገኙ በዛው መጥፋቱ በጣም ነው ያናደደኝ። ማረሜን ነው የምላቸው ምክንያቱ ማለት ነው እሷም ሰው ናት እሱም ሰው ነው። ለምን ጥያቄው ሳይመለስ በዛው ዝምታ መረጠ የሚለው ነገር በጣም ነው የሚያስከፋ ሲቀጥል ደግሞ ማለት ነው የምር፣ ሄሉ ዛሬ ላይ ጥያቄው ሳይመለስበት ወይም ደግሞ እሱ የሆኔ ነገር ብሎ የእሱን ነገር ሳትሰማ እነሶስና እናቷና እጅግ ወደኛ ይሄ ሰውዬ ከቻር አገሩላት ይሄ ማለት ሰውዬ አይደለም፣ ግን ልጅ ነው ልጅ ነው። ማርያምን በጣም ልጅ ነው ልጁ ማለት ነው፣ ትልቅ ሰው አይደለም እና ልጁን ከች ሲያደርጉለት ደግሞ ለሄሉ ሄሉ አልተቀበለችም። በእርግጥ ባትቀበልም ግን ናቲ አሁን ደግሞ ይሄን ቪዲዮ ያልን ታውቃላቸውና የሷን ቪዲዮ እንደሚያዩ እርግጠኛ ነኝ። ግን ምንድነው ባለፈው ራሱ ኮመንት ሰጥቷታል የሷ ጥያቄ ላይ ማለት ነው። ግን አሁን ደግሞ ጥያቄ ራሷ ሳይመለስ ለት ይሄ ነገር ውስጥ ደግማ ከገባች? ይሄው እሷ ኮ በእኔ ተስፋ ቆርጣለች። ከአንዱ ስትርቆ ወደ አንዱ የተጠጋች ነው። ከእኔ መልስ ሳታገኝ ራሱ እንዴት ይሄንን እዚህ ውስጥ ልትገባ ቻለች? የምለው ነገር ደግሞ በጣም ጥያቄ ሊሆንለት ይችላል። አሁን ለናቲ ማለት ነው። ሀተ ጥያቄው ራሳ ላሳ ለመመለስ አሁን ይቸገራል ማለት ነው። እና እንደዛ ነው ይላችኋለሁ ቤተሰቦቼ ሄሉ ሻግን አልተቀበለችም ደስ ያለኝ ሄኑ ማለት እሺ አላለችም ማለት አስቤበት ነገ ነግራቸው ነው አለችው እና እነ ሶሲ ግን የእሷ ጭንቀት ነው እነሱ ነው ያስቸኮላቸው በእርግጥ በጣም ነው የምታዛዝ ነው ሄሉ ማለት ቤት ማተወሉ ቤት ውስጥ ማትቀመጡ ልጅ በሀዘን እና በጭንቀት እንደዚህ ቤት ውስጥ ስትቀመጥ በጣም ነው የሚከብደው በጣም ከምነግራችሁ በላይ ይከብዳል አውቃለሁ ነገር ግን በእግዚአብሔር ሁሉ ይቻላል በእግዚአብሔር ሁሉም እንደምታልፈው እርግጠኛ ነኝና ማለትም ማለት የምፈልገው ከዚህ ውስጥ ሁላችንም በሰው አትደገፉ በህይወታችን ውስጥ ሰው ስርቀን እንደምንወርቅ ሁላ በሰው መደገፍ የለብንም የምለው ማለት ማስተላለፍ ፈልጋለሁ እግዚአብሔር አምላክ ከሁላችን ጋር ይሁን ወዳችኋለሁ ሄሉ ሻን ደግሞ እየገባችሁ አበረታቱት። ኮመንታችሁ ግን በጣም ደስ ይላል። የእውነት አንዳንዳችሁ ነው እንጂ ትንሽ ጥያቄ የምፈጥሮ እናንተ ኮመንት እንጂ አሁን ላይ ዛሬ የተጻፈላት ኮመንት አንብቤ ነበረ። በጣም ነው ደስ የሚለው። በዚሁ ቀጥሉ። ላለው ሄሉን አበረታቶት በጣም ነው መወዳቸው።